ልቦናው ከመስጊድ ጋር የተሳሰረ ሰው ከወጣ እስኪመለስ ድረስ በቃ ወደ መስጊድ የሚመለስበትን ታይም የሚፈልግ ይሄ ሰው ነው። ከእነዚህ ለመሆኑ ራሱ ስብንላ እና ወንድሞች፣ ከመስጊድ ጋር ያለን ዒላቃ የምናጠናክርበት ስ እኔ ከመግሪብ እስከ ኢሻ ቤነል መግሪብ ወልኢሻ የመስጊድ ቢሆን እንደው በትምህርት ላይም እያለው በስራም ላይ እያለው የጀረባት ነገር ከመግሪብ እስከ እሻ የመስጊድ ሰዓት የምትሆነች ስብሃንአላህ። ወጣችሁ እስቲ ቼክ አርጉ፣ መግሪብ ሰግዶ ወጥቶ አንድ ሰው እሻ ያዛን እስኪ ለመመለስ የሚሰራው ነገር ምንድነው? ይሄ እዚህ ይባል ማይባል ነው የሚሆነው። በዱንያው ግን ከመግሪብ እስከ እሻ ብቻ እየቀሩ ተፍሲርን የጨረሱ ከመግሪብ እስከ እሻ ብቻ እየጠቀሙ መስጊድ ውስጥ ቁጭ ብለው ይጠቀሙ እና የላቃችንም ከመስጊድ ጋር እምናጠናክርበት፣ ወአንል መሳጂደ ሊላህ ፈላ ተድዑ መአላሂ አሐዳ ከአላህ ውጪ የዒባዳ ነው መስጂድ፣ የዒባዳ የምናደርግበት ነው እና የአዩ ለዚነ ኹዙ ዚነተኩም ዒንደ ኩሊ መስጂድ ነው ያለው ሱብሓነሁ ወተዓላ። ወደ መስጂድ ስንሄድም ደግሞ ሸጥሩል ኢማን ጣሃራ፣ ሸጥሩል ኢማን ነው ንስፍ ነው እና ወደ መስጂድ ስንሄድ የምንለብሳቸው አለባበሶችም የሰርግ የሌላ ሜጃ ሲሆንና ወደ መስጂድ የምንሄደው አለባበስም ደግሞ ኹዙ ዚነተኩም ዒንደ ኩሊ የአላህ ቤት ነው የምንሄደው የሰርግ የምንሄደውና የአላህ ቤት እኮ ነው እንደው ከዛም በልጦ መገኘት ያለበት አቀል ግን፣ ቢያንስ ቢያንስ ደ ሚኒመም ሪኳየርመንት ለብሰን ወደ ሰዎች ጋር ወደ ገበያ ወደ ማርኬት ለብሰን መሄድ የማንፈልገውን ለብሰን አላህ ፊት ባንቆምበት ሰዎች ጋር የማንቆመውን ይህ ለብሰን የማንቆመውን አለባበስ ወደ መስጊዶች ለብሰን ባንሄድ አላህ ጋር ነው የምንቆመውና ረመዳንን ከመስጊድ ጋር ያለን ኢላቃ የምናስተካክልበት ነው ረመዳን።